እንግዲህ ማለት ነው ዛሬ አዩ የለቀቀችው ቪዲዮ ሪልስቴት ሄዳ ዲኤሚሲ ሪልስቴት ጠርተዋት ምንድን ነው ያሏት? ስጦታ ቤት ሰጥተንሽ በስንሽ ሰኢድና ሱመያን እናስታርቃቸው። ሰኢድ ሚስትና ልጆቹን በማገና እናንተን ቤት ከማገኝ ሳይታረቁ ደዛው ተራርቀው ቀርተው እኔ ቤት ቅርብ ባለቤቴ ሲመጣ እሱንም ቤት ይገዛለሁ። እንሻላ ችግር የለውም ሊታረቁ ነው ለምትለው እኔ ባሌን አሳልፍ ይልስታ፣ ታስታረቂያቸው ወሬ የተሻላ ነው ለመሰለሽ፣ ያው እሱም ያሳዘናል። ከሀገር በመፈለግ ከሀገር ወደ ሀገር እየተንከራተተ ነው። አንችም ልጁ ልጁና ሚስቱ እንዲገናኙ ምክንያቱ ሰበቡ አሏት ማለት ነው። በኤሚስ ሪል እስቴት አዩ ግን ምን አለች? ቤቱን አልፈልግም። በዚህ ዘመን የሰው ልጅ ቤት ተሰጥቶት ቤትን የሚያክል ነገር ስጦታ ከሰጥቶ አይደለም፣ ባልና ሚስት፣ ልጅና እናትና አባትን ማስታረቅ ሌላም ነገር ሊደረግ ይችላል። እኔ በህይወቴ በጣም ብዙ ሰዎች በጣም ብዙ ክፉ ሰዎች አይቻለሁ፣ ግን እንደ አዩ አይነት ክፉ ሰው አላየውም እዚች ምድር ላይ ማለት ነው። አዩ በጣም ክፉ ናት። አሁን ከዚህ ቪዲዮም እንደተረገጣቃለወች ሴት ናት፣ በብር የምትታለል ሰው ናት፣ ግን ይሁ ዛሬ በብርም በቤትም ልትሸወድ አልቻለችም። እኔ ባለቤቴ ሊያደርግልኝ የሚችለውን ነገር በሙሉ ያደርግልኛል። እማ ግን ባለቤቴን ለሱመያ አሳልፌ አልሰጥም። ሱመያና ሰኢድ እንዲታረቁ ከማደርግ ቤቱ ቢቀርብኝ ይሻላል። ቤት አይኖረኝ ነው ያለችው፣ እንግዲህ አዩ ማለት ነው። አስቡት። እንዴት ነው የምታስበው? ባለቤቱ ለሱመያ ነው ወይስ ለአዩ ነው? የሰው ባልቀምታችሁ ባለቤቴ ብላችሁ የምትጠሩ ሴቶች በራሳችሁ ፈሩ። እኔ አዩም ብሆን ደፍሬ አስሬ ከስርም በላይ ባለቤቴ ባለቤቴ ባለቤቴ ዛሬማ ሰኢድዬ ማለት እንትታ ባለቤቴ በሚለው ዙራን የመጣችው። ለምን እንግዲህ አዩ ሰኢድ ሱመያ ከልጆቹ ጋርና ከባለቤቷ ጋር እንድገናኝ የማትፈልግበት ነገር አንደኛውና ዋነኛው ምክንያቷ ይሄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም እንድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል፣ አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብያላችኋለሁ። ምንድነው አዩ ዛሬ ዲኤምሲ ሪል ስቴት ተጠርታ ሄዳ ነበረ ማለት ነው። ለምን ያው ሰይር ስለሌለ እንግዲህ እዛ ቦታ ላይ አስማምተው ሱመያን ከሰኢድ ጋር እንድትታረቅ ብሎም ደግሞ አዩና ሱመያን አስማምተው ባልና ሚስትን ለማገናኘት እንግዲህ ለዲኤምሲ ሪል እስቴት ለሽምግልና እዛ ቦታ ላይ አንድ ላይ ሰው መጥራት ስለማይችሉ እዛ የስራ ቦታቸው የህግ ያኔ የራሳቸው ህግ ሊኖራቸው ይችላል። ስራ ቦታ ላይ እንደዚህ አይነት ነገር ማድረግ ስለማይፈቀድ ሁሉንም ለየብቻ አስማምተው ጠርተው ሊያስታርቁ መሰለኝ፣ በመጀመሪያ ደረጃ ይህንን ነገር ያደረጉት። ከዛ ሲቀጥል አዩ ምን አደረገች? ሄደች እዛ ቦታ ላይ እንዳያችሁት ሁላችሁም ያንን ቪዲዮ አይታችሁታል። ምን አለ ልጁ ሰኢድና ሱመያ ይታረቁ። ሰኢድ ልጁና ሚስቱን ለማግኘት በጣም እየተሰቃየ ነው፣ በጣም እየተንገላታ ነው። ብዙ እንግልት ደርሶበታል። ከዚህ በኋላ እንግልቱ ይቁምለት። እኛ ጎን ነው የገዙትን ቤት እነሱ በፍቅር እንዲኖሩበት ያኔ፣ በጸብ ሳይሆን ልጆቻቸው አብረው እንዳሳድጉ ምክንያትን ይሁን። አንችም በይ በስምሽ ቤት እንሰጥሻለን፣ በስምሽ ቅናሽ ተደርጎ ቤት ይሰጥሻል ተባለች። እኔ በስሜም ቅናሽ ቤት አልፈልግም፣ ቤትም አልፈልግም። የባለቤቴን ቤት ብቻ አሳምራችሁ አድታችሁ ስሩልኝ በየጊዜው እየመጣሁ አረጋግጣለሁ። የሰኢድን ቤት ማለት ነው። የእሱን ቤት ብቻ አሳምራችሁ ስሩልኝ። ይህን የእሱን ቤት አሳምራችሁ ከሰራችሁልኝ ሌላ ነገር አልፈልግም። ባለቤቴን አሳልፌ አልሰጥም ለማንም ሰው። ይሄ ባለቤት ብላ የምትለው ሰው የሰው ባለቤት እንደሆነ እረስታለች። የሰው አባት እንደሆነ እረስታለች። እንግዲህ የአዩ እንክፋትና ሰይጣናዊ ድርጊት አያችሁ አይደለም? ባልና ሚስት እንዲገናኙ በፍጹም አትፈልግም። እኔ ከመጀመሪያው ብያለሁ፣ አዩ በብር የምትሸወድ ሴት ናት። በጣም ብር ትወዳለች። ግን ሰኢድን አሁን ላይ ደግሞ ብሩን ሳይሆን የፈለገችው ከሚስትና ከልጁ ጋር እንድታረቅ አብረው እንድኖር አትፈልግም። ሰኢድን ለብቻው አድርጋ በፈለገችው ሰዓት በፈለገችው ጊዜ አምጣ፣ አስገባ፣ ውጣ እያለች የምትፈልገውን ነገር ማድረግ ነው እንጂ ሰኢድን ከልጆቹም ጋር ይሁን ከባለቤቷን ጋር መጋራት አትፈልግም። ይህንን ሆነ ዛሬ ከእሷ የተረዳሁት የሰው ባል ሰው ቀምቶ ባለቤቴ ብሎ ልክ የመጀመሪያ ሚስቱ እንደሆነች ዘንድ ሆና ሌላ ነገር ታወራለች፣ ሌላ ነገር ወጣ ግባ ታደርጋለች። ይሄ ነገር ትክክል ነው ትክክል አይደለም። ለምን አንደኛ፣ ይህ ሰውዬ ከሀገር ወደ ሀገር እየተንከራተተ የሚሆነውን እያየች ነው፣ ከአዲስ አበባ ባሕርዳር ከባሕርዳር ጎንደር ከጎንደር የመን ከየመን አዲስ አበባ የሮጠ የሚሄደው መቼም ሚስቶቹና ልጁ ለማግኘት ነው፣ አይደለም እንዴ? እሷ ግን ይህንን ነገር ከቁጥር አላስገባችውም። ጆሮዋ ውስጥ ራሱ ሊያስገባች አይመስለኝ በዚህ የሰመ በዚህ ነው የምታፈሰው። እልሙም ታዩ። በአዩ ብር መውደድ፣ በአዩ ብር መውደድ። ቤትን የሚያክል ነገር ተሰጥታ፣ ቤትን የሚያክል ነገር ሰጥተዋት፣ እንዴት ቤት አልቀበልም ትላለች? አሁን እሷ ቤት አልቀበልም ማለቷ ይሄ ስለዚህ እኔ ከሱመያ ጋር አስታርቂው እናንተን ቤት ከማገኝ ሳይታረቁ እንደዚያው ተራርቀው ቀርተው፣ እኔ ቤት ቅርብ ባለቤት ሲመጣ እሱንም ቤት እገዛለሁ። ኢንሻአላ፣ ችግሬ ነው። ሊታረቁ ለምትለው እኔ ባሌን አሳልፌ ልስጣ ብታስታርቂያቸው ወሬ ተሻላ ነው ለመሰለሽ። ያው እሱም ያሳዘናል። ከአገር ወደ ሀገር እየዞረ ነው እየደከመ ነው ቤተሰቡ ፍለጋ። የራሱ ሚሽን አለው ማሳካት ያለበትን ዞሮ ዞሮ ከፍቅር የተሻለ ነው። ከፀበ ፍቅር የተሻለ ነው ነው የተሻለ ቤት፣ እነሱንም እዚህ ያለ ቤተሰብ አስታርቋቸው የተሻለ ነው። እኔ አስቢበትና አንቺ ሱመያ አስታርቂያቸው የተሻለ ነው ማለት ነው። አትጨነቅ፣ እኔ ችግር የለው። አይ እኔ ቤት አልፈልግም። ስጀመራለ ይህንኑ ቤት ጽድት ትፍክት አላችሁ ጨርሱልኝ። እንኳን ደህና መጣስ ሩ ነበርና፣ ለምን አታስታርቋቸውም እያሉን ነው ስለነበር፣ እየጠየቁን ነው። እና እኛ እንድናስታርቃችሁ ነው አንቺን እና ሱመያን። ሰኢድም የለም አሁን አውርቼዋለሁ፣ ውጭ ነው ያለው። አንቺ ታውቂያለሽ እንግዲህ ቤተሰብ ፍለጋ እሱ በጣም እየደከመ ነው፣ እያሳዘነን ነው። እና ለምን አታስታርቋቸውም እያሉ ነው። ስለዚህ ሁለታችን ዋናው አላማችን ሱመያ እና አንቺን ማስታረቅ ሰኢድ እና ሱመያ ለማስታረቅ ነው የጠራንሽ ይቅርታ አድርግልኝ እና ይሄ የውስጥ ኬዝ ነው ሲቀጥል ደግሞ ሱመያ ጋር ታረኩ አልታረኩ እኔ ሆቴል የምትፈጥረው ምንም አይነት ነገር የለም ሲቀጥል ደግሞ መታረቅ አልፈልግም ያደረገች ነገር ስላለ ያንን ብድር እስክመልስ ድረስ ከሷ ጋር ምንም አይነት ግንኙነት እንዲኖር አይኗን ማየት አልፈልግም ብዙ ነገር ውስጥ መሀላችን የተፈጠረ ነገር ስላለ አሁን እንደዚህ እንደዚህ ብዬ ባልነግርክም፣ ያደረገችውን እሷ እራሱ ስለምታውቅ፣ እኔ ደግሞ እሱ ብድሬን ሳልመለስ እሷ ከእሷ ጋር ምንም አይነት ትርቅ አልፈልግም። የሆቴልን የምታመጣልኝ ለውጥ ስለሌለ ማለት ነው። እንደዛ ሳይሆን የሚጠቅመው ሰው ልጅ ይጋጫል አንዳንድ ጊዜ እንደ ድርጅትም እዚ ጋ እንደ ማኔጅመንት ምንድነው፣ ኦዲንሳቸውም ያሉትም ሰዎች የደወሉ ለምን አታስታርቋቸውም። ታውቂያ መሳለቂያ እስኪያደርገን ድረስ እንደዛ ቤት የመታ እንደዛ አድርጋኝ፣ ደግሞ እኔ ደግሞ ዛሬ በሰላም እታረቃታለሁ? ምን ነገር የለም አልታረቃትም። ባይሆን አንተ ጋ ምን አዲስ ነገር አለ? የኔ ቤት ምን ላይ ደረሰ? እኛ አመስግነንብሻል፣ እናቴ እንደዚህ ለዘሬም ያመሰገንብሽ ነገር የለም። ጉድ እኮ ነው። እስኪያሁም እንደው ከላስ ሁሉም ነገር ይቅርብኝ ቤቱን ልውሰድ እና ባልና ሚስት ይገናኙ ብላ እንኳ ለደቂቃ አላሰበችበትም። ወደው ወደው ሰውየው ከአፉ ንግግሩ ሳይጨርስ እሷ ሁሉን ነገር አቋረጠችው። እኔ ባሌን አሳልፌ አልሰጥ ባለቤቴን አሳልፌ ከምሸል ከምሰጥ ሞት ይሻለኛል። አልሐምዱላ ረብ ልዓለሚን ባለቤቴ አድርግልኝ ያልኩትን ነገር ያደርጋል እንጂ እኔ ባሌን አልሰጥም አለች፣ ለሱመያ ባሌን አልሰጥም አሳልፌ አልሰጥም አለች። እንግዲህ ሰኢድና ሱመያም በዚህ አጋጣሚ ሰው ይህንን በቃ ከእኛ አሁን ከዚህ ማወቅ ያለብን ነገር ምን መሰላችሁ? እሷ ሰኢድና ሱመያ እንድታረቁ እንደማትፈልግ ባጭሩ ሁለቱን ማገናኘት አትፈልግም ለምን ደግሞ አትፈልገው ስለምትቀና ውስጧ ክፋት ስላለ ጭራሽ በቤቴ መጥታ አዋርዳኛለች ቤቴ ድረስ ገብታ ማንም ሰው ሊያደርገው የማይችለውን ነገር ሱመያ አድርጋኛለች እንደ ሱመያ በቤቴ ገብቶ ያዋረዳኝ ማንም ሰው የለም አለች እሷ የዛኔ ሱመያ እኳ አላዋረደቻት ምን አደረገቻት ሄደች እነሱ እንደሚበጠረቁት እነሱ እንደሚቦተረፉት ሳትበረተፍ ጥያቄ ጠይቀቻቸው። ሌላው የራሳቸው ችግር የራሳቸው ያኔ ሁኔታ እንጂ ሌላ ምንም የተፈጠረ ነገር የለም። ምን መሰላችሁ፣ አንድ ሰው የሆነ ነገር ሲያደርግ ሁሉንም በእቅድ ነው። እሱ ክፋት የለባትም፣ መጥፎነት የለባትም፣ ሌላ ሌላ ነገር አታስብም። ሰኢድም እንደዛው፣ ሰኢድ ለአዩ ጥሩ ነገር አያስብም ለሱመያም እንደዛው፣ ግን ደግሞ እሱመያ ላይ የትኛው ጥሩ ነው የትኛው መጥፎ ነው የማደርገው ብሎ መለየት አልቻለም። ለምን አዩ ጋር ሆኖ ሰኢድ ትክክለኛ ውሳኔ መወሰን አይችልም እንዴ? ባለፈው ራሱ ሰኢድን የማያነቃንቅ ውዴትም የማያሴድ ሜዳኔት እፈልጋለሁ እያለች አያሱ ጋር ስታወራ የሆነ ሰው ሰምቶ ነግሮኛል ማለት ነው። እና ይቸልጅ አላማዋ ተግባሯ ሰኢድን የራሷ ብቻ ማድረግ ነው ለወደፊቱም ለአሁኑም ቢሆን አዩ እንትፈልጋለች ሰዎች ሰኢድና ሱመያ እንዳይገናኙ ሰኢድና ሱመያ እንዳይገናኙ አድርጋ ሰኢድን የግሏ ማድረግ ነው የምትፈልገው። ሰኢድን የግሏ አደረገች ማለት ያኔ ሱመያም ልጆቹም አይመለከታቸውም። እሷ ብቻ በባሏ ንብረት በባሏ እንትን አዛዥ አሁን አያቸው ዲኤምሲ ሪል ስቴት ውስጥ ሁለቱ ቤት ስለገዙ ሱመያ የገዛችው ቤት ጋር ሰኢድዶ ገዛ አሁን ለአዩ እነሱ ይታረቁ፣ አንቺ ሌላ ቤት እንስጥሽ አትፈልግም። ለምን? እነሱ ታርቆ ማየት ስለማትፈልግ ሰኢድን እንደዚሁ እያንከራተተችው የራሷ የግሏ አድርጋ መኖር ስለምትፈልግ፣ እናቴ ማንም ሰው ሊነቃንቃት ሊበግራት አልቻለም። እስኪ አሁን እሷ ብር ነው የምትወደው፣ ከሰኢድ ብሩን እንጂ ፍቅሩን አይደለም። መቼም እስከ ዛሬ ካየኋት ሰዓት ጀምሬ ከሰኢድ ፍቅር ሳይሆን ብር ነው እያራሯጣት ያለው። ብሯን ተቀብላ ቤቷን ወስዳ እንደመኖር ምን ትላለች? እንድታደርቁ አትፈልግም። ባለቤቴን አሳልፌ ከምሰጥ ሞት ይሻለኛል። ባለቤት አድርግ ያልኩትን ነው ያደርጋል። ከሰው በላይ አድርጎ እንጂ ከሰው በታች አድርጎ አይዘኝም። እንደዚህ እንደዚህ እንደዚህ አለች እማይሆን ነገር